ሀረገወይን ስለሺ ታደሰ እባላለሁ አንቀልባ ህጻናት መርጃ በጎ አድራጎት ድርጅት መስራች ነኝ ወደዚህ ስራ የገባሁትኝ 12 ያክፍል በእኛ ጊዜ ዘመቻ ነበረ እና ገጠር ነው ከዛ ዛ መሰረተ ትምህርት በምናስተምርበት ሰዓት አንድ ቤተሰብ እንደዚህ ልጃቸው ወጥቶ ቢማር ምናምን የሚፈልጉ ሳገኝ በዛ እድሜ ማለት ነው ልጁን አምጥቼ ለአባቴ አስተምር ብዬ የሄድኩ ነኝ። እዛ ጋ ነው እንግዲህ የጀመርኩት። ሁለት ሺህ ሰባት ላይ ግን መምጣት ጀመርኩ እዚህ መርዳት ጀመርኩኝ በቃ እና፣ ሆለታ ከተማ ላይ ማለት ነው። ከዛ በኪራይ ቤት ነው የጀመርኩት እና የኪራዩ ብር ያው ፈረንጆች ሲታዩ እየጨመረ መጣ። እነሱ ይዘው የሚመጡት ለልጆቹ ነው፣ ልጆቹ ላይ ነው ማድረግ የሚፈልጉት። ግን ኪራዩ እየጨመረ ሲመጣ ከተማ አስተዳደሩን ሄጄ ቦታ ጥያቄ አቀረብን፣ ተሰጠን። ወዲያው ግንባታውን ጨረስን፣ እዚህ ገባን እና ስራውን ቀጠልን ማለት ነው። ልጆቹንም እዚህ በጣም ችግረኛ አባት እናት የሌላቸውን ወይ አባት ወይ እናት ያጡትን ልጆች፣ ሌሎች ደግሞ ከሌላም ሀገር ለምሳሌ ከአምቦ፣ ከላይኛው ከተማ፣ ከአርባ አራት የተለያየ ችግር ያለባቸውን ሕጻናት ያመጡልናል። በትልልቅ ሆስፒታል ህክምና የሚሰጣቸውን ህክምና እንሰጣለን። ያው ስፖንሰር ለማግኘት በጣም ይከብዳልና ስራውን መቀጠል ነበረብኝ። ከዛ በኋላ ያው እዚያ ሀገር ተወላጅ የነበሩ የሀገሬ ልጆች ይሄንን መመልከት ፈለጉና ሲመጡ ያለውን ነገር ነገርኳቸው። ያለውበት ችግር ሀይለኛ ችግር ነበረ። እነሱ ረዱኝ። እኔም ደብረዘይት ላይ አንድ ኮንዶሚኒየም ነበረኛው ዜሮ በምትወጪ ሰዓት እርምጃ መውሰድ የምትችው ከራስሽ ስለሆነ፣ አጋጣሚ ሆነና ያን ኮንዶሚኒየም ሽያጭ ብር አገኘሁኝ። እዚህ የቆየውን የድርጅቱን እዳ ከፈልኩኝ። ለልጆቹ የሚያስፈልገውን ቀለብ እያደረግን አሁን እንግዲህ አራተኛ ዓመታችንን ይዘናል። አጠቃላይ በልጆች አኳያ የምንረዳው ወደ ሁለት መቶ ማለት ነው። ከጎዳና ልጆች ጋር እና በዛ ውስጥ ደግሞ ስፖርተኞች አሉ። ትጥቅ ተሟልቶላቸው ማለት ነው። ይህን ቁጥር ከፍ ማድረግ እፈልጋለሁ። የመጀመሪያ ጊዜ ያገኘሁት ልጅ ከባድ ነው ለእኔ ማለት አባቱ ካባ ሲሰራ የአካባ ተነዶበት ሞቶ ነው እና እናቱን ይረዳ የነበረው ሊስትሮን በመስራት ረዳት በመሆን እንደገና ሳር በማጨድ እንጨት በመልቀም ምናምን ነው እናቱን ይረዳት የነበረው። ይህንን ልጅ በቃን ያስተምራለሁ ብዬ እዛ ጋ ነው ፕሮሚስ የገባሁት ከእግዚአብሔር ጋርና እስካሁን ድረስ አለ። እሱ ልጅ አድጎ አሁን እዚሁ ድርጅት ላይ ስራ ጀምሯል። እየሰራ ነው ያለው። እሱ ነገር በጣም በቃ ደስ ይለኛል። አንድ ሰው ይሄ ድርጅት ማሳረፍ ከቻለ ቀላል አይደለም እና እዚህ ደግሞ ድርጅት ስትረዳ የነበረች በጣም ጎበዝ ናት በቃ ቀን ከሌሊት ትምህርቷ ላይ ትሰራለች ጅማ ዩኒቨርሲቲ ደርሷት አሁን ዶክተሪቷን እየተማረች ነው አቅሜ ናት በቃ እነሱም በማይበት ሰዓት በጣም በቃ አቅሜ ይጨምራል ምንም አይነት መከራ ቢመጣ መከራውን ከፍ አላደርገው በቃ እሱን አልፌ ማየው እንደዚህ ማውጣት ከቻልኩ አንድልች በ በቃ ምናምን እንደዚህ የሚል ነገር ስለሚሰማኝ ብዙ ችግሮች ቢኖሩም ችግሮቹ እኔን አላስቆሙኝ። እሷን ካገኘው ያው ብዙ ነገሮች ተለውጠዋል ማለት ያቆምኩትን ትምህርት በመጀመሪያ ደረጃ እንድማር አርገኛለች። ብዙ ነገሮችን ደግሞ ፋሚሊን እያገዘች ም እያገዘችን በተለያዩ ነገሮች መስራት ችዬ ዛሬ ላይ ደርሻለሁ ማለት ነው። ሕፃን ሆኜ ነው እዚህ ግቢ የገባሁት። እስካሁን ድረስ ግን ከማም ጋር ነኝ እዚህ ግቢ ውስጥ ያለሁት እና በተለያዩ ነገሮች እየረዳችን ነው ማለት ነው። በልቤ በጣም ብዙ ሀሳብ አለኝ። የሚገድበኝ ግን ምንድን ነው? ለድርጅቱም ስፖንሰር አላገኘሁኝም። በዚህ ሀሳብ ላይ እኔ አብሬሽ መሆንም እችላለሁ። ይህንን ድርጅት ከፍ ማድረግ እችላለሁ። በዚሁ በኩል መስራት እችላለሁ። በትምህርትም ቢሆን ወጣቶችን፣ በወጣቶች በስፖርት ወጣቶችን ደግሞ ችግር ተረድተን ትምህርት የሚፈልገውንም በትምህርትና የምንረዳበት ነገር ካለ አንቀልባ በሩ እጅግ በጣም ክፍት ነው።